ሊዲያ ዘበነን ማስጠንቀቂያ ሰጥተዋለች። ቀድመህ አንተ ማግኘት አለብህ፣ ዶክተር ከመያዙ በፊት ምክንያቱም እሱ ካገኘ መቼም ይህንን እድል አላገኘውም። ነግሬሃለሁ፣ ስለዚህ ነገርኩ ብላ ጆሮ ላይ ትዘጋበታለች። ዘበነም ለጀሌዎቹ ደውሎ ታርጋውን እልክልሃለሁኝ አሁን እንድትይዘው መኪናውን ልግጨው ይለዋል። አንተ እንከፍንህ እንዲ መኪና የምትገጨው ቀድመህ ተከታተለው፣ ና ሂድ። ቢያንስ ዶክተርን እንኳን ባቲዝ ክሩቤልን መያዝ አለብህ ይለዋል። ልጆች አሉ አደል? ለልጆችህ ታስፈልጋቸዋለህ ወይስ ምርጫ ለአንተ ነው ይለዋል። እሺ ልና፣ ያም ተስማምቶ ስልኮቸውን ይዘጋሉ። ዶክተርም በፍጥነት እየሄደ ነው። መኪና ውስጥ በአጋጣሚ ለክሩቤል ይደውልለታል። ለክሮቤል ሲደውልለት የት ነህ? እየመጣሁ ነው ግን መኪና እየተከተለኝ ነው ይለዋል። ክሮቤልም ደንግጦ ዶክተር እነዚህ መቼም ፖሊሶች አይደሉም፣ ስለዚህ እባክህን መንገድ ቀይር ተቀየስባቸው ይለዋል። ማለት ለምንድን ነው ሲለው፣ ነገርኩ ዶክተር፣ አዳምጠኝ ስማኝ ተቀየስባቸው እንዳይመጡ እንዳይከተሉ? እኔ መጥቼ አገኝሃለሁ። የሆነ ቦታ እንገናኛለን። ነገርኩህ፣ አሁኑኑ መሸወድ አለብህ። እኔ መጣለሁኝ። እሺ ይልህ። ምክንያቱም ጓደኛህ ፖሊሱ፣ ጓደኛህ ነው። ስለዚህ እሱ ቢሆን ኑሮ ያገኝህ ነበረ፣ ምክንያቱም ይነግርህ ነበረ እንቅስቃሴዎቹን፣ ቤት እንደሄደ። ስለዚህ ፖሊስ እንዳልሆነ እወቅና ተቀየስ፣ እባክህን። እኔ ትክክል ላልሆነ እችላለሁ እኔ እመጣለሁ የሆነ ቦታ እንገናኛለን ይለዋል። እሺ ይልና ዶክተርም ስልኩን ዘግቶ እሱ ይሄዳል። ክሩቤልም በቃ እኔ መጣሁ መጣሁ ታጠፋ አንተ ይለውና ስልካቸውን ዘግተው ይለያያሉ። ዘበነ ሀረግን በጉጉት እየጠበቀ ነው። ሀረግ የት ነሽ? የት ነሽ የኔ ፍቅር የት ነሽ? በነገራችን ላይ ሊዲያ ትደውልለታለች ሊዲያ የኔ ፍቅር ይላታል ነገርኩ ስማ አንድ ነገር ልንገርህ ፍቅር አትበለኝ በስሜ ጥራኝ ይኸውልህ ስለዚህ አሁን ዶክተርን ተከታተላችሁታል አልተከታተላችሁትም ትለዋለች እሱ ግን ዶክተርን አልያዙትም ተቀይሶባቸዋል ግን የኔ ልጆች ክሩቤልን እንዲይዙት እየተከታተሉት ነው አታስቢም ይላታል። ሊዲያ ግን በጣም ተናዳ፣ አንተ ግን ምንድን ነው የምትለው? እንደውም ለገርኩሽ፣ የልጅ አባት ነው በዚህ አይደራደርም። ይላታል። ዘበነ ነግሬሃለሁ፣ እኔ ቀሚስ እንድትለብስ ነው የምፈልገው። አንተ እች ልጅ ከእነሱ እጅ ቀድማ ከገባች ተስማማን። አዳምጥ፣ እኔ ነግሬሃለሁ፣ ትለዋለች። ከዚህ በኋላ አታገኘኝም። ይልህ በገንዛቼ የምትነፋረቅ ልጅ አምጥቼ ተሰቃየሁ ማለት ምንም፣ ይልህ ያች ደቃቃ ሮጊትም እየገመተች ነበረ። ስለዚህ አንተም አሳልፈ ሰጠሃቸው አይደለም። ስለዚህ ዛሬ እነሱ ናቸው የሚይዟት፣ እነሱ ያገኟታል፣ ተስማማን። እጅግ በጣም ትናደድና ስልኩን ትዘጋበታለች። ዘበንም ባክሽን ተረጋጊ ይላታል ምክንያቱም እኛ ክሩቤልን እንይዘዋለን እያለ ነው። ውድ ቤተሰቦቼ ሸር ላይክ እያደረጋቸው የምታበረታቱኝ ቤተሰቦቼ አመሰግናለሁ። ቤተሰብ ያሉናችሁ ቤተሰብ እያደረጋችሁ ሸር ላይክ በማድረግ አበረታቱኝ። ቤተሰብ ያሉናችሁም ቤተሰብ እየሆናችሁ ቤተሰብ የሆናችሁ ደግሞ አመሰግናለሁ ስለምትከታተሉኝ። ስለዚህ ሁሌም ከጎኔ እንድትሆኑ በአክብሮት ጠይቃችኋለሁ። ዘበንም እያሾፈባት። ምክንያቱም ቢዛትም እሱ ሀረግን መግደልም መጉዳትም አይፈልግም። በቁም እሷን ማሰቃየት ስለሚፈልግ እሱም ምንም ከሊዲያ የተሻለ ነገር የለውም። እርግጥ ያፈቅራታል። ሊዲያ ደግሞ እሷን መግደል ነው የምትፈልገው። ሙታ አስክሬኗን ማየት ትፈልጋለች። እና ሊዲያ እጅግ በጣም ተናዳለች፣ ተበሳጭታለች። ነግሬህ አለሁኝ፣ እንደ እውነቴን ነው ምልህ ዘበነ ትለዋለች። እሱ ግን ብዙም ቦታ አሰጣትም። እቺ መንፈስ የሆነች ሰው። መንፈስ ነሽ እኮ አንቺ ይላታል። ምን ትለዋለች? ምን ልበል ታዲያ? ባልሽም መንሹክ እንዳለው አላቅም፣ ተሰወረብኝ። ስለዚህ ከመንፈስ የተለየ ነገር የለም ይላታል። አንተ የምታወራው የምትናገረውንም ስለማታቀው እየውልህ? ካሊያስካት እንዳታወራኝ እንዳትደውልልኝ ትለውና በንዴት ስልኩን ትዘጋለች። ዘበንም ያው ያሉት የልጆች አባት የልጅ አባት አይክድም፣ ታቂያለሽ ስለዚህ የልጅ አባት ስለሆነ ክሩቤልን ይዘዋል። አተጠራጠሪ ክሩቤል ተያዘ ማለት ደግሞ ሀረግ በኛ እስጅ ውስጥ ትገባለች ማለት ነው። ዶክተር ብቻውን መያዝ ስለማይችል እሷን መፈለግ ስለማይችል ምክንያቱም ዶክተር ሃይምሮ ቢዚ ነው፣ ስራ ላይ ነው። ሁልጊዜ ስራ ላይ ነው ያለችውን ሰዓት ተጠቅሞ ነበር። ዛሬም የመጣው ክሩቤል ጋር እሷን ፍለጋ። ስለዚህ ክሩቤልን እኛ ካጠምር ነው እኛ ከያዝ ነው ሀረግ ከኛ አታልፍም፣ ከኛ አትወጣም ይላል። እሱም ግን ክሩቤልን ለመያዝ ጥበቀው እየሮጠ ነው እሱም እየጠበቀ ነው። ዘበነ ዶክተርም ሀረግን ለማግኘት ሩጫ ላይ ነው። ስራውን ብዙም ቦታ አልሰጠውም። አሁን የአረግን ማግኘት ምክንያቱም እናት ቤት ቁጭ ብለው እየተሰቃዩ ነው፣ አይበሉም፣ አይጠጡም ልጅህን ነው የምፈልገው እያሉ